በ መቶ ሚሊየን ብር ፋብሪካ ያቋቋሙት ባለሀብት ፋብሪካውን ጥሎ መጥፋታቸው ተሰማ። በሺህ የሚቆጠሩ ሰራተኞቻቸውን በትነው ፋብሪካቸውንም ዘግተው የጠፉት ባልሃብት እንዲፈለጉም ተጠይቋል። ፋብሪካው እንዲዘጋ የተደረገው የፋኖ ፋብሪካ ነው ተብሎ ነው መባሉም ታውቋል። ፋብሪካው እንዲሰራ ጥያቄ ሲያቀርቡ ፍቃድ እንዲሰጥ ጥረት አርገናል። ቦታ በዚህ ሁሉ አጀብና ድግስ ከአራት ዓመት በፊት የተመረቀው ፋብሪካ በአፋር ክልል ከአፍዴራ ሐይቅ ቀረብ ብሎ የተገነባም ቲቲአር የተሰኘው የጨው ማምረቻ ፋብሪካ ነበር። ይህ አዮዳይዝድ ጨው ያመርታል ተብሎ የነበረው ፋብሪካ ሲመረቅ የአፋር ክልል ርዕሰ መስተዳደር አወል አርባ ብቻ ሳይሆኑ የዛ ሰሞን የብልጽግና ተሿሚዎችም የማዕድንና ኤነርጂ ሚኒስትር እንደዚሁ ሚኒስትር ዴታዎች አፍዴራ ላይ ጥቅምት 15 2013 ተገኝተው መርቀውት ነበር። ፋብሪካው በወቅቱ እንደተነገረው ከሆነ 300 ሚሊዮን ብር ወጪ ተደርጎበታል። ፋብሪካው በሰዓት 1350 ኩንታል፣ በቀን ደግሞ እስከ 2 ሺ ኩንታል አዮዲን የተቀላቀለበት የገበታ ጨው ያመርታል ተብሎ በአገዛዙ የመገናኛ ብዙሃን ተዘግቦለትም ነበር። ከአራት ዓመት በፊት በዚህ ሰሞን ስለወጣበት ገንዘብና ስለፈጠረው የስራ እድል በመገናኛ ብዙሃን ሲነገርለት የነበረው የጨው ፋብሪካም አሁን ባለቤቶቹ ዘግተው ጠፍተዋል ተብሏል። የአፋር ክልል ኢንዱስትሪና ኢንቨስትመንት ቢሮም በ300 ሚሊዮን ብር በአፋር ክልል የጨው ፋብሪካ ያቋቋመ ባለቤት ባልታወቀ ምክንያት ፋብሪካውን ዘግተው ጠፉብኝ ብሏል። የመቶ ሚሊዮኖች ወጡበት የተባለና 20 ኩንታል በቀን ያመርታል የተባለው ቲቲ አር የጨው ፋብሪካ ከተዘጋ ከሁለት ዓመት በላይ ሆኖታል ሲልም ነው ቢሮ ያሳወቀው። በሌላ አገላለጽ ፋብሪካው የሰራው ለአንድ አመት ብቻ ነው ማለት ነው። የፓርላማ አባላትን በቦታው ተገኝተው ይህንኑ አረጋግጧል። የአገዛሱ እንደራሴዎች ፋብሪካው ለምን እንደተዘጋ የክልሉ መንግስት ሲጠይቁ እኛማ አናውቅም ተብለዋል። የቢሮ ኃላፊዋ ፋብሪካው ስራ በጀመረበት ወቅት ከ1500 በላይ ለአካባቢው ነዋሪዎች የስራ እድል ፈጥሮ ነበር አሁን ግን ባለቤቱም ጠፉብን ሲሉ ገልጿል። ፋብሪካውን ሁለት የአማራ ተወላጅ ባለሀብቶች በባለቤትነት የሚያስተዳድሩት እንደነበር የገለጹልን ምንጮች እንዲዘጋ የተደረገው ደግሞ የፋኖ ፋብሪካ ነው በሚል ትዕዛዝ መሆኑንም ነግረውናል። አገዛዙ በፈረጋ በተለያዩ የህብረተሰብ ክፍሎች ላይ በሚከፍተው ጦርነት የዛን የህብረተሰብ ክፍል ኢኮኖሚ በመምታት ጭምር የሚያከናውነው ስለመሆኑም የሚታወቅ ነው የብልጽግናው መንግስት አድራዊ ጦረኛና ገፊ ፖሊሲ የውጭ ባለ ሀብቶች ወደ ኢትዮጵያ እንዳይሄዱ ማድረጉ ሳይበቃም ሀገሪቱ ያፈራቻቸውና ለወገኖቻቸውም ሰፊ የስራ ድልን ፈጥረው ለኢኮኖሚ እድገት ማስተዋጽኦ እያደረጉ የነበሩ ባለ ሀብቶች ሀገራቸውን ጥለው እንዲሰደዱ እያደረገ ስለመሆኑ ተደጋግሞ የተነገረም ጉዳይ ነው በብሔራቸውና በፖለቲካ ጥርጣሬ ከኢትዮጵያ እንዲወጡ የተደረጉ ባለ ሀብቶች ሀብታቸውን ጥለውና ሰራተኞቻቸውን በትነው ለስደት መዳረጋቸውን ራሳቸው ጠቅላይ ጠቅላይ ሚኒስትሩም ብትመለሱ አንነካችሁም በሏቸው ብለው ባደረጉት ንግግር ማረጋገጣቸው አይዘነጋም። በህወሓት አመራሮች ላይ ለፌደራል ፖሊስ የክስ ጥቆማ መቅረቡ ተሰማ። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ እና ፊልድ ማርሻል ብርሃኑ ጁላን ጨምሮ የክስ ጥቆማ የተሰጠው ተቋሙ ያሁኑን ተቀብያለው ስለማለቱም ተነግሯል። ከአንድ ዓመት በፊት አንድ የህግ ባለሙያም ፊልድ ማርሻል ብርሃኑ ጁላን እና ምክትላቸው ጀነራል አበባው ታደሰ ላይ የወንጀል ክስ ጥቆማ ማቅረባቸው የሚዘነጋ አይሆንም። በሰላማዊ ህዝብ ላይ በሚፈጸም የጦር ወንጀል ጥቆማ ክሱ ላይም ጠቅላይ ሚኒስትር አብይ አህመድ የወቅቱ የመከላከያ ሚኒስትር የነበሩት እንደዚሁ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ተካተውም ነበር። እነዚህ የሀገሪቱ ከፍተኛ ባለስልጣናት ፈጽመውታል በሚል በህግ ባለሙያዎች የቀረበው የክስ ጥቆማ ላይ የሀገሪቱን የወንጀል ህግ ሶስት አንቀጾችን ተላልፏል የሚል እንደነበርና እነዚህ ከፍተኛ ባለስልጣናት ይከሰሱ የሚል ጥቆማ የቀረበባቸው ደግሞ ለባልደረባቸው ደመላሽ ገብረ ሚካኤል ተቋም መሆኑ በወቅቱ ፈገግ ያስባለ ጉዳይ ቢሆንም በርካታ ዝርዝር ማስረጃዎችን አጠናቅሮ የያዘም ነበር። ይህንን የክስ ጥቆማ በወቅቱ አቅርበው የነበሩት የህግ ባለሙያ አበራ ንጉስ አሁን ደግሞ የህወሓት አመራሮች ላይ የክስ ጥቆማ ለፌዴራል ፖሊስ ማስገባታቸው ታውቋል። ያኔ በጠቅላይ ሚኒስትሩና ፊልድ ማርሻሉ እንደዚሁም በሌሎች ላይ ያቀረቡትን ጥቆማ ሳይፈርም የቀረው የፌዴራል ፖሊስ መስሪያ ቤት በህወሓት አመራሮች ላይ የቀረበውን ክስ ፈርሞ መቀበሉ የተነገረም የሆነ ሆኖ በቀረበው የክስ ጥቆማ ላይ በትግራዩ ጦርነት ወቅት ተቋቁሞ የነበረው የጊዜያዊ አስተዳደሩ አመራሮች ላይ ግድያን መፈጸም የሚለው አንደኛው የወንጀል ክስ ጥቆማ ነው። አስራ ስምንት የትግራይ ሰዎችን በያዘው የክስ ጥቆማ ዝርዝር ላይ የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ፣ ሌትናንት ጀነራል ጻድቃን ገብረትንሳኤን ጨምሮ በርካታ የሲቪልና ወታደራዊ አመራሮችም ተዘርዝሯል። የተዘረዘሩ ተጠርጣሪዎችም በዛ ጦርነት ወቅት ተቋቁሞ በነበረው የጊዜ አስተዳድሮ አመራሮች ላይ ፖለቲካዊ ውግንናቸው ከብልጽግና ያደረጉ ናቸው በሚል ፍረጃም ግድያን ጨምሮ የወንጀል ድርጊቶች ተፈ ተፈጽሞባቸዋል በሚል የተጎጂዎችን ዝርዝር ጭምር በማስቀመጥ ነው የህግ ባለሙያው የክስ ጥቆማውን ያቀረቡት። ኑሮ ከበደን ያሉ ሰራተኞች እየተባረሩ ነው ተባለም። በሌላ በኩል ገንዘብ ቸግሮ መክፈል የነበረበት 14 ሚሊዮን ብር ደሞዝ እስካሁን እንዳልተከፈለም ታውቋል። የሀገሪቱ የገቢያ ሉዓላዊነትን ሽጦ ለድሮን መግዣና ቤተመንግስት መስሪያ ከዓለማቀፎቹ የገንዘብ ተቋማት ገንዘብ ተበድሮም የዜጎችን ህይወት ያከበደው የብልጽግናው መንግስት በተለይም በተቀጣሪ ሰራተኞቹ ኑሮ የከፋ ሆኗል። ይህ የኑሮ መወደድ እንዲሻሻል የሰራተኞች መብትም እንዲከበርና ደሞዝ እንዲጨመር መጠየቅ ደግሞ ከስራ የሚያስባርር ወንጀል ሆኗል ተብሏል። በሚሊዮን የሚቆጠሩ ኢትዮጵያን ሰራተኞች የኑሮ ሁኔታ አሁን ማሳሳቢነቱ ቀጥሏል ሲል መግለጫ ያወጣው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የዋጋ ግሽበት የደሞዝ ተከፋዩን የመግዛት አቅም በእጅጉ አዳክሞታል ብሏል። ዝቅተኛ የደሞዝ ወለል እስካሁን አለመወሰኑን ያስታወሰው ኮንፌዴሬሽኑ ሰራተኞች የሚከፈላቸው ደሞዝ አነስተኛ ሆኖ እያለም ከፍተኛ የገቢ ግብር ስለሚቆረጥባቸው መሰረታዊ ፍላጎቶቻቸውን እንዳያሟሉ ሆኗል ብሏል። አንዳንድ አሰሪዎች የማህበር መሪዎች ለባሎቻቸው ስለቆሙ ወይንም ለአባሎቻቸው መብት ስለተከራከሩ ብቻም ከስራ ይባረራሉ፣ ይዋከባሉ፣ ወይንም ራቅ ወዳለ ስፍራ እንዲዘዋወሩ ይደረጋሉ ሲልም ኮንፌዴሬሽኑ ገልጿል። በሌላ በኩል በደቡብ ኢትዮጵያ ክልል ለመምህራን መከፈል የሚገባው 14 ሚሊዮን ብር የሚደርስ ገንዘብ እስካሁን አለመከፈሉን የመምህራን ማህበር አሳውቋል። በበርካታ የአገሪቱ አካባቢዎች የመምህራን ደሞዝ አንገብጋቢ ሆኖ በቀጠለበት ባለፉት አመታት የተቀጠርንበትን ደሞዛችንን ይከ ከፈለን ብለው የጠየቁ መምህራን በወታደሮች ተኩስ እንዲበተኑ ሲደረግና ሲታሰሩ እንደነበርም የሚዘነጋ አይሆንም። በፓርላማ ስለ ጉዳዩ የተጠየቁት ጠቅላይ ሚኒስትር አብይ የዚህ ሁሉ ምክንያቱ የክልል እንሁን ጥያቄ በመመለሱ ነው ማለታቸውም የሚታወስ ነው። ፓርላማ ላይ ደሞዝ መክፈል የማይችሉ ክልሎች አሉ የሚል ጥያቄ ተነሳ። ይሄ ኔ ስራ አይደለም የፌዴራሉ መንግስት ተቋም በትግራይ ክልል ባለው የነዳጅ ችግር ምክንያት ስራ ለመስራት እንደተሳነው ገለጸም። በጽህፈት ቤታቸው ልዩ ትእዛዝ ለትግራይ ክልል የተያዘው ሃያ ቢሊዮን ብር በጀት እንዳይለቀቅ ያደረጉት ጠቅላይ ሚኒስትር አብይ ወደ ክልሉ የሚሄድ ነዳጅም ከጅቡቲ ወደብ ሳይነሳም እዛው እንዲከርም ማድረጋቸው ከዚህ በፊት መዘገቡ ይታወሳል። የትግራይ ህዝብን ጠላት ነው በሚል በአደባባይ ጭምር ሲናገሩ የሚታወቁት ጠቅላይ ሚኒስትሩ በህዝቡ ላይ ጦርነት ከፍተው ከፈጸሙት ጥቃት በተጨማሪ በሰላም ወቅት የሚያደርጉት ቅጣት በቀጠለበት በዚህ ወቅት ተጠሪነት የሚያመጣቸው የፌዴራል መንግስት ለሚባሉ የብልጽግናው መንግስት ተቋማት ጭምር በክልሉ ስራ ለመስራት እየተሳናቸው እንደሆነ እየገለጹ ናቸው። በትግራይ ክልል የተጋነነ የነዳጅ እጥረት በመኖሩ ተዘዋውሬ ለመስራት ተቸግር ያለው ያለው ደግሞ የፌዴራሉን ባጠባቂ ተቋም ነው። ከተቋሙ እንደሰማነው ከሆነም በጥቁር ገበያ ነዳጅ ከመደበኛ ዋጋው እስከ ሁለት እጥፍ ይሸጣል። ሌሎች ተቋማትና ነዋሪዎችም እንደዚሁ ለመንቀሳቀስ ተቸግረዋል። በትግራይ ክልል ያለው የነዳጅ እጥረት እየተባባሰ መጥቷል የሚለው ተቋሙ ተዘዋውሮ መስራትን ፈተና እንደሆነበት ያክላል። የብልጽግናው መንግስት የነዳጅ የመሸጫ ዋጋን በሊትር 113 ብር ያደረሰው ሲሆን ይህም በአዲስ አበባ ማደያዎች ላይ ብቻ ገቢራዊ የሚሆን ግብይት ነው። በክልል ከተሞች አንድ ሊትር ነዳጅ ከ400 እስከ 500 ብር በጥቁር ገበያ የሚሸጥባቸው ቦታዎች እንዳሉ የሚናገሩት ነዋሪዎቹም የኑሮ መወደድን አስከትሏል፣ የዜጎች እንቅስቃሴን ገድቧል፣ ሲሉም ይደመጣሉ። ይህ በመላ ሀገሪቱ የተፈጠረው የነዳጅ ችግር ብልጽግና ከአይኤምኤፍ ብድር ከተቀበለ ወደ የተባባሰ ሲሆን በትግራይ ያለው የነዳጅ እጥረት ደግሞ ከዚህ የሚገኘው ሀገራዊ ፖሊሲ በተጨማሪም በአራት ኪሎ አስተዳደር ትእዛዝ የተፈጸመ መሆኑን ጉዳዩን የሚያውቁ ሰዎች ይናገራሉ። ከአንድ ወይም ከሁለት የትግራይ ባለስልጣናት ጋር ባልተግባቡበት ወቅት ጠቅላይ ሚኒስትሩ በፍጥነት ከሚወስዷቸው እርምጃዎች መካከል ወደ ትግራይ ክልል ነዳጅ እንዳይገባ መከልከል የሚለው አንዱ ነው። በዚሁ ትእዛዝ መሰረትም በትግራይ ክልል የሚሰሩና ገቢም የሚሰበስቡ አገልግሎትም የሚሰጡ ተቋማትም በነዳጅ እጥረት ሲቸገሩ ይስተዋላል።